ይሆናል የታባቱ ምን አባቱ ብላችሁ፣ ዳን መስኪንን ቀን የጣለውን ጊዜ የጣለውን ያበደውን ጨቅለባሹን አንተዳ ዞርበከሬ እንዳትሉ ተጠንቀቁ። የሰማችሁ ከዛች ተጠንቀቁ። ምን ነዋ? ለምን ነው የምንጠነቀቀው? የዛ ሰው መልአክ አለ። ክብር ምስጋና ይግባው። እኛ ብንቀው እኛ ዳ ጥላቱ አይጠበቀም ጭቅቅታ አምጣ። የታባቱ አባቱ ምን አባቱ ዘር የለሽ እግዚአብሔር አለ ብሎታ ብሎታ ለ አላለውም ለእሱ ሁለት ጠባቂ መላክ አለው ከንጉስ ጋር። ለእኔም ሁለት ጠባቂ መላክ አለ እንዲና ተጠንቀቁ። መላእክቱ የሰውዬው መላእክቱ ያልዋረ ነው፣ አንገት አስደፋ ነው፣ አምባውን አስነባ። የቀን አገልግሎቱ ፈጽሞ ሲሄድ አምላኬ ሆ ይላል ቅዱስ መላክ፣ አምላኬ ሆይ ጠብቅ ያልከኝ ሰው እርዳ ያልከኝ ሰው ይሄ ሰውዬ ሲያስጨንቅብኝ፣ ሲሰድብብኝ፣ ተስፋ ሲያስቆርጥብኝ ይሏልና፣ ፍረድል ፍረድል ይላል። እግዚአብሔር የሚፈርዳላ አሳቢ በልብላው ጥቁር ጥላሸት የሆነ አስተሳሰብ ያለበትን ሰው ይቀጣል። እግዚአብሔር ሁላችንም በቅጣት ይመልሰል፣ የሰላም ሰዎች አድርገን የፍቅር ሰዎች አድርገን ክርስቲያኖች። እግዚአብሔር ለኔና ለናንተ ሁለት ጠባቂ መላእክት አዞልናል። ይሄን ይባል ብትባሉ፣ በማቴዎስ ወንጌል ምዕራፍ 18 ቁጥር አስር ላይ ተጽፏል። ክርስቲያኖች፣ ስለዚህ እኛ ኦርቶዶክሳውያን በመጻፈ መሰረት ስ በመጻፈ መሰረት ቅዱሳን መላእክትን እናከብራቸዋለን። ቅዱስ ሚካኤል የመላእክት አለቃ ነው ብንል የተጻፈ ነው፣ ያዘገብነው ከራሳችን አመንጭተን ወይም ይሁን ብለን እኛ ለቅዱስ ሚካኤል ስልጣን የሰጠነው አይደለም። ስልጣን የሰጠው ማን ነው? ማን የሰጠው? ማን ነገረን? መጽሐፍ ቅዱስ ነው። ከዋነኞቹ አለቆች አንዱ ቅዱስ ሚካኤል ሊረዳኝ መጣ። እግዚአብሔር ይርዳችሁ ቅዱስ ሚካኤልን ይላክላችሁ። በችግራችሁ በጭንቀታችሁ፣ በሰቀቀንነታችሁ መካከል እግዚአብሔር ቅዱስ ሚካኤልን ይላክላችሁ። ካመናችሁበት ይመጣል። ቅዱስ ሚካኤል ክብርስ ጋር ይግ ስለዚህ ለቅዱስ ሚካኤል የመጀመሪያው ሥራ እውነተኞችን መርዳት ነው። ከሐሰተኞች ጋር እውነት ነው። እውነተኞችን ይረዳል። በዚህ እርዳታ ተጠቀም ነው